እጅግ አባታችን አልቅሰዋል፣ ግን ማልቀስ የለበትም። ጤና ይስጥልኝ። ቤተሰቦች እንዴት ስነበታችሁ? እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ትልቅ እንግዳ፣ ከአዲስ አበባ ውጭ የሆነ ትልቅ እንግዳ ነው እየላችሁ መጣሁ። ትልቅ አባት፣ የሚገርሙ አባት ዛሬ ወደ እናንተ ይየመጥቻለሁ ከእሳቸው እንጀምራለን። መጀመሪያ ግን ቡራቂ ወት እንድቀራባት እንግዲህ ስሞትንስኪያውል ሰዎች ስሜ መልአከ ገነት ቆሞስ አባ ቶማስ ወልደ ጎርጎሮስ ከተማችን አዳማ የምትባል ደብረ ገነት ቅድስት ኪዳነ ምሕረት። ደግሞ የመጣሁበት ዓላማና ጉዳይ አለ። ይህ ቤተክርስቲያን እጅግ ውብና ማራኪ ነው። እጅግ ለዓለም ምሳሌና ራእይ የሆነ ህንፃ የተሰራለው እና የዚህ ደግሞ ህንፃ መስራችና አሁንም ያስፈጸሙ ያሉት ርሶ ነው። ህንፃው መቼ ተጀመረ? ከመጀመሪያው የጀምረው ደስ ይለኛል። የመጀመሪያ እዚህ ቦታ የነበረው የቅዱስ ገቤል ስዳት ነው በ1932 ዓ ም ከዚህ ተነስቶ የቅዱስ ገብርኤል ጽላት የመጣ ከኢቴሳ ገዳም ከአባታችን ካሁን አቶ ሃይማኖት ገዳም ከአባቶች ከዛ አምጥተው ጽላቱ ብዙ ጊዜ ከቆየ በኋላ ጠላት ሀገራችንን ከወረረ በኋላ ከጠላት ከዚህ ከመሄዱ ሰሄድ ጽላት ቅዱስ ገብርኤልን ወደ ከተማ ወስደው አባቶቻችን እዛ አኑረዋል። ከዛ ሲቀጥል ቦታው ለብዙ ጊዜ ጠፍ ከሆነ በኋላ በእግዚአብሔር ቅዱስ ፍቃድ በአባቶች መልካም ራዕይ ታቦተ ኪዳነ ምሕረት እዚህ ጋር ብትገባ ብትቀመጥ መልካም ነው፣ ቀድሞ አብሳሪያ ቅዱስ ገብርኤል ነበረ በሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስተኛው ፓትርያርክ ብፁዕ ቅዱስ አቡነ ተክለሃይማኖት፣ በ1971 ዓ ም በዚች ቦታ መጥተው ታቦተ ኪዳነ ምሕረትን አስገብተው ሂደው። ይሄ ታሪኩን ያኛው እንዳለ ይሁንና እኛ ደግሞ በሁለት ሺህ ዓመተ ምህረት ቦታው ላይ በእርቅና ደ ቦታ ተገዳሚ ሲመድቡኝ ቦታው ላይ ምንም የነበረ ነገር የለም። እንኳን አሁን ዛሬ ሰው በዝቶ አካባቢው ደምቆ ነው የሚታየው ሁሉ ነገር እዚያ የመፈቀደ ነው እና የነበረችው መቃኝ ቤተክርስቲያን እኔ ሀሳቤም ራይም ለልማት ነበረ። ይህ ልማት ምንድን ነው? ፊት ለፊት ላይ ለመስራት አቅጄ ትምህርት ቤት መዋለ ህፃናት ለመስራት አስቤ ቤተክርስቲያኗ መቃኛዋ ምስጥ ወቶባት ሰው ለማስቀደስ ሲመጣ በተለይ ዝናብ በዘነበ ቁጥር በጾመ ፍልሰታ ህዝቡ ከአራቱ አቅጣጫ የሚዝባት ቦታ ነች። እቺ ቦታ ላይ ስመለከተው አይ አባታችን፣ ሁሉ ነገር ይቆይና ማዲያው የሚያስቡት እንዳለ ይሁንና ቤተክርስቲያን መተው፣ አባቱት ነገሩኝ። እኔም ደግሞ ይህንን ሳፈላልግ ማህበር ቁስቋም የሚባል አቡነ አረጋዊ እና ኪዳነ ምሕረት በአንድ ስር ነው። ብቄ ፋቴ ቀርገለ ሁለቱ በአንድ ነበረ የሚተዳደሩት። ይህንን ማህበር ጎንደር ማህበሩ ጋር ከዚህ የነበሩት አቶ ተሾመ አበበ እና አቶ ምኒልክ አሁን በአሜሪካ ሀገር የሚገኙ ናቸው። ሁለቱን መጥተው አማከሩ። እንደዚህ የኛ ማህበር አለና ስን ጠይቋሉ። እኔ ምታቸ አሁን አረጋዊ ዬ እነዚህ ማህበርተኞች ሶስተኛ አመታቸውን ሲያከብሩ እንግዲህ ጎንደር ድረስ ይላችሁ። ሰሜን የታሪክ ሀገር ነው። ታሪክ የተሰራበት ሀገር ነው። አሁን ደግሞ ወደ መሀል አካባቢ ወደ ደቡቡ ወደ ምዕራቡ ወደ ምስራቅ ታሪክ መስራት በሚል እዚሁ መሀል ከተማ ላይ ያለችውን የእነታችን የቅድስት ኪዳን ምረት ቁስቋ በስንት ነው የምትሎ ስላቸው በስድስት አሉ ታዲያ ከፊት ለፊት አንድ ቁጥር ጨምሩልን አልኳቸው ስንት ሆነ አስራስድስት በቃ መታች ቤቷን ስንጉን ጊዜ ዝቀው እየለመንኳቸው የለመንኩት ዳ አላሳፈረኝም በሷ ምርጃ ይሄ ተጀመረ ሲጀመር ያው ብዙ ፈተና ነበረው ሴጣን የራሱን ጦር ይልካል ይወረውራል እኛም ያን ታግሰን ለብዙ ጊዜ ቆየን። ያርቅ አካባቢ ሴጣን አሁንም ሀይለኛ ጦር ወረወረ። እኛም ሸሽተን ወደ ገዳም ሄድን። በአባቶቻችን ላይ ድንጋይ አንወረውርም እነሱ ስላቆዩልን ነው በሚል በአባቶቻችን ድንጋይ እንዳናወረውር ወደ ደብረ ሊባኖስ ከዛም ደግሞ ወደ ደርሶ የሚባል በረሃ ከዛም ደግሞ ሰው እያሸገረኝ ሲመጣ ወደ ዙ ቃል

ቅዱስ ዮሐንስ ቤተክርስቲያን፣ የሁለቱም የቤተክርስቲያናት የቅዱስ ዮሐንስና ቅዱስ ካቴድራል ቤተክርስቲያን ነው። በጣም ትልቅ ነው። ያውቁታል፣ አይተውታል አይኖት። በጣም ልዩ የሆነ ቦታ ነው እና እዛም ለአንድ ዓመት ድስቶት ሲባል

ቅዱስ ያንተ ደግሞ በኋላ እሱ አፈናጥሮ ወደዚህ ቦታ እንደመጣ አደረገ። የዛ መልካም ፍቃድ ነው እና ለቤቱ አምልቃድ መልካም እንግዲህ ይህን የመሰለ ታሪኮ ወደ ኋላ ሰምተናል። አሁን ግን ምንድነው ደግሞ በጣም ልዩ የሚያደርገው ነገር እኔ ብዙ ጊዜ ከናሪክ አዲስ አበባ ስመላለስ መንገድ ሁኝ የማያት አንዲት ህንፃ አለች እና ብዙ ጊዜ እቺ ህንፃ ማህናት ከቶ ያ አላቅም ነበር። የሚገርማችሁ ነገር እጅግ የሚገርም ውብ ህንፃ ነው ያለ በተለይ ደግሞ ከናዝሬት ወደ አዲስ አበባ ሲታረፉ በእርግጥ የምታይ ይህ ህንፃ አለ እና ከሆነ ጊዜ በኋላ በሚዲያ ቦኳቸው አንድ አባት እሳቸውን ለማግኘት ቦታውንም እንዳውቅ ምክንያት የሆኑ አባት አሉ። እና በሚዲያ ቦኳቸው አባት በውስጥ ገብ ጻፍኩላቸው፣ ይሄ ቤተክርስቲያን ማን ነው? በመንገድ ላይ ብዙ ያየው ነበርና አሁን ደግሞ ዛሬ እርስዎ ለቀውታ ሚዲያ ላይ ማነው? ስራቸው ናዝሬት ቅድስት ኪዳነ ምህረት ባለ ጫሚ። ከዛ በውስጥ ማውራት ጀመርን። እሳቸው ማን ከዚህ ከጎና ነው እሳቸው ይገባሉ። መጀመሪያ እሳቸው ጋር ልጨርስ ብዬ ነው እና አሁን ምርጋት ነጭ አብራቷል። ምክንያቱም በኋላ ህንጻው ይገባል። እንዴት እንደሚያምር ያው እናንተ አይታችሁ ትፈርዳላችሁ። እኔ እስካሁን አይቼ ይማራቆ ዲዛይን ነው ያየሁት እዚህ ቦታ ላይ። ያው እንደምታውቁት ብዙ ጊዜ ናዝሬት በረሃ ወደ ሊባኖ ወይ ቆላ ነው ምጻሃማ ነው ይባላል። ግን እዚህ በረሃ ላይ እንደዚህ ያለ የተመሰራቱ ኦርቶዶክሳውያን ምን ያክል ልዩ እንደሆን ያወቁበት ቦታ ነው። እና እስኪ አሁን ወደ መርቃቱ ቀጥታ እንለፍ እንዳይረዝምብን ማለት ነው። አሁን መርቃት መቼ አደርጋችሁ ነው? አሁን ምርቃቱ ግንቦት 16ና 17 ነው። ቅዱስ ባሳሪኩ ግፋና ወደ ቀነበበሳት ጠቅላይ ጠቅነት እና የተገኙበት ግንቦት 16ና 17 ቅዳሴ ይከብራል።

በችግሮቸው እየራባቸው እየጠማቸው ሃይማኖት ይቀድማል በሚል ከውጭ ከሀገር ውስጥ የረዱንም ሁሉ እግዚአብሔር በቸርነት ይርዳልኝ። ድንግል ማርያም ትቁምላቸው። በነፍስም በስጋ ዋስ ጠበቃት ናቸው። የናዜቱ ስበት ይባርካቸው። በእውነት በአምስት ዓመቱ ስድስት ዓመት የሚጠናቀቅ ነበረና ተፈተናው አምጣር ግን እግዚአብሔር ይመስገን ሁሉ ነገር ወልዳ ወልደ ማርያም የማርያም ልጅ ኢየሱስ ክርስቶስን እናመሰግናለን። እግዚአብሔር ባሉበት ልጆችን ይባርክልን። የናዝሬት ፍቅር ነው። የኢትዮጵያ ፍቅር ነው። አሁን የመጣውን በሽታ ክፉ ነገር ሁሉ ከሀገራችን ከኢትዮጵያ ፈጣሪ ያሰግድልን። የናዝሬት ሕዝብ እግዚአብሔር ይባርክልን። የኢትዮጵያ ሕዝብ እግዚአብሔር ይባርክልን። የዜማ ሲሆንም ልባዊ ምስጋና ያቀርባለሁ። ይህንን ህንፃ ቤተክርስቲያን የመሰራጅ ነውና ሁሉም ከሩቅም ከቅርብ መጥቶ ከአራቱም አይነት መጥቶ ህንፃዋን እንዲጎበኙልን እንዲመርቅልን። ቤተክርስቲያን የክርስቲያን ሁሉ የኢትዮጵያ ታሪክ ነች እና ሁሉም መጥቶ ተገኝቶ ደስታ ተካፋይ እንዲሆን በእግዚአብሔር ስምና በእናት በቅድስት ኪዳነ ምሕረት ስም እጋብዛለሁ። እጅግ አባቴ አመሰግናለሁ፣ ክብር ይስጥልኝ። ግን የሰዎች እዚህ ጋር አንድ ነገር አየሁ፣ ፊታቸው ላይ አይናቸው እንባ ቋጥሯል። ይሄ ምንድን ነው? እያለቀሱ ነው። ይሄ የደስታ ነው፣ አሁኑ የደስታ ነው። የመጀመሪያው የመከራ ነው፣ አሁኑ ግን የደስታ ሁሉም ነገር እግዚአብሔር ፈጸመ። እግዚአብሔር አደረገው፣ በቃ እግዚአብሔር ሰራው ነገሮችን ሁሉ ያን አል አልቆ፣ የባክ መስሐፍ የሚባል ነገር አለ አይደል? እዚህ ውስጥ ከልብ ደስታ ምን እኛ እንኳን በግል ትንሽ ጎጆ እጅግ ደስታው ያው ይታወቃል። የተገለጸ ነው፣ የታወቀ ነው። ይሄ ግን የሳቸው የሰሩት ሕንጻ ያው ታዩታላችሁ። አሁንና ከደስታም በላይ ነውና ያው ጊዜያቸው እንግዲህ በእንባ ነው የገለጹት ነገር። ይሄ ከደስታ ሁሉ በላይ ነው። ይሄ ዘላለማዊ ሕይወትን የሚያስገኝ ለዘላለም ስም የሚጠሩበት የሚያስጠራ ሕዝበ ክርስቲያን የሚኖርበት ቦታና ድንቅ ስራ ስለሰሩ እጅግ አባታችን አልቀሰዋል። ግን ማልቀስ የለባቸውም፣ ግን አሁን ይሄ የደስታ ጊዜ ነው። እንዳሉ እንዳሉት ያው በስተአንዳንዴ ያስለብሳል ሰርገሳል። እና የፍትና አባትም እንደሆኑ በዚሁ አረጋገጥኩኝ። ደግሞ ይገርማችሁ ካሜራ የመጀመሪያቸው አይደል አው ብዙ ወደ ካሜራ ቀርበው አያውቁም። በጣም ባህታዊ ትክክለኛ ብዙ አባት እንደሆኑ ብዙ ምልክት አይቻለሁ። እንደዚህ የሚያለቅሰው ብዙ አላየሁም በዘመኔ እሳቸው እንግዲህ በደስታ አልቅሰዋል። ደስታ ብቻም አይደለም ብዙ፣ ምክንያቱም ወደ ኋላ የመጡበት ብዙ ታሪክ ይኖራል። ከምን ጋር ታይዞ፣ ከቦታው ጋር ታይዞ፣ ቦታው ሲመሰረት ያጋራ ፈተና ይኖራል። ያው ይታወቃል እኮ በዘመናችን ኦርቶዶክስ ፈተና ላይ ናትእና ከዛ ጋር ታይዞ ያሳለፉትን መከራ ሲያስቱ፣ ያን ደሞ አልፎ፣ ይህን ጸጋ ይህን በረከት ይህ ታላቅ ነገር ሲያዩ ልባቸው ተነቅቶ ነው ያለቀሱትና እንግዲህ ቤተሰቦች እንደዚህ ያሉ አባት ማግኘት ዛሬ የተባረኩት ነው ከምንም በላይ ማለት ነው በጣም አሁን ደግሞ ካሜራ የማያቃቸውን አባት ዛሬ ያው በድፍረት ነው የሚገባውት። ቦታው የግድ ማለት ህዝብ ማወቅ አለበት። የዓለም ህዝብ፣ የኢትዮጵያ ህዝብ፣ የተዋዶ ልጆች የሰሩትን ስራ ማወቅ ስላለባቸው ብዬ ነው እና የመጣሁት እንጂ እጅ በጣም ደስ ብሎኛል። እስኪ አሁን በመጨረሻ ላይ ወደዚህ ቦታ እንድመጣ የረዱኝና ያገዙኝ ያቦኳቸውን አባት ላሳያችሁ። እስኪ ወደዚህ አባት መልካም እንግዲህ ደግሞ እሳቸው ናቸው ይሄን ቦታ እንዳውቀው የረዱኝና ያገዙኝ። የማውቀው ደግሞ በአካል ሳይሆን በኦንላይን ነበር። አንዳንዴ ኦንላይን ጥቅም እንዳለው በዚህ ተረዳሁ። በኦንላይን ብዙ ቤተሰብ እናፈራለን፣ ብዙ ወገን እናፈራለን። እና እኔ በኦንላይን ካገኘኋቸው ድንቅ አባት መካከል እሳቸው ናቸው። እስኪ ስማቸውን እንገሩልኝ። አባ ገብረስላሴ። ፍሌ ይባላለው። ያው የማገለግለው እዚሁ አዳማ ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን ነው እና ያው እዚህ ከመጣሁ ያው አንድ አመት ሊሞላኝ አንድ ወር ነው የቀረኝ። እና በዚህ ስላቀረባችሁኝ ከልብ ያመሰግናለሁ። እግዚአብሔር ያክብርልኝ ስለወድ ነገር ግን ከልብ ያመሰግናለሁ። አሁን ቀጥሎ ወዴት ነው? ወደ ቤተክርስቲያኑ የምንገባው ተከተሉ። ቅድስ ማርያም ቤዛቤተ ኩሉ አለ። ይሄ ቤተልሄሙ ነው ተመልከቱት፣ እንዴት እንደሚያምር እጅግ ውብና ማራኪ ሌላ ቤተ ክርስቲያን ማለት ነው እዚህ ጋር የተሰራው ማለት ነው። ዋናው ግን ግንቦት አስራ ስድስት እና አስራ ሰባት ዓመተ ምህረት ናዝሬት ቅድስት ኪዳነ ምሕረት አይቀርም እየሰማች ነው። ቤተሰቦች አደራ ጥብቅ፣ ሰማይ ሩቅ ተብሏል። ቤተሰቦች ወደ ሆነ ተራራ የያዙ ለወጣ ነው፣ ተከተሉት። አሁን ወደ ተራራው ጉዞ ተጀምሯል። የጉዞውን አቅጣጫ ወዴት እንደሆነ አስተውሉ። ከቅኔ ማህሌቱ ወደ ቤተ ክርስቲያኑ ጣራ ወደ ታላቁ ተራራ እየወጣሁ ነው። እጅግም የሚገርም ተራራ አጋጥሞኝ ደክሞኝ ነበረ ላይ ለመድረስ የት ጣራው ጋር ለመድረስ ይህ የሚያሳየው ምንድን ነው? ከቅኔ ማህሌቱ ወደ ወደ ጣራው ለመድረስ ያለውን ርቀት ነው። ይኸው ዜማ ዜማ በጣም ርቃ ሄዳለች፣ አትታይም። ተመልከቷት፣ በጣም አጭር ወይም ደግሞ ትንሽዬ ልጅ ሁና ነው ከርቀት የምታየው። ማ ዜማ ትዩ። ይኸው ከላይ በኩል በጣም ርቋል። እጅግ የገረመኝና የተመሰጥኩበት ቤተ ክርስቲያን ማለት ናዝሬት ቅድስት ኪዳነምረት ቤተ ክርስቲያን ነው። ከማህሌቱ ወደ ጣራው አለው እዛ ለመድረስ ግን የፈጀው ደቂቃ ትንሽ ደቂቃ አይደለም። ተመልከቱ ከመሬት ሆኖ እየቀረጹኝ ነው ግን እኔ ብዙ አልታይም። ይሄ ምንድነው? በጣም ርቀቱን ነው የሚያሳየው። ከላይ ሆኖ እንግዲህ ለሚያስቀድስ ሰው አስቡት ወደ ታች ያለውን ስነ ይመለከታል ቅኔ፣ ማሕሌቱን፣ ቅዳሴውን፣ ሰዓታቱን እላይ ሆኖ መመልከትም እላይ ሆኖ ማስቀደስም ይቻላል ማለት ነው። ይኸው ዜማ ጉዞውን ቀጥሏል። ገና አላለቀም፣ ዙሪያውን ዙሮ አልጨረሰም። ተመልከቱት። ይህ ነው እንግዲህ የፊታችን ግንቦት 16 እና 17 ምርቃቱ የተዘጋጀው ቤተክርስቲያን። ማን ቤተክርስቲያን ነድገመው ናዝሬት ቅድስት ኪዳነ ምሕረት ቤተ ክርስቲያን ግንቦት 16ና 17 ይህን ቦታ ማየትና መርገጥ የሁላችንም ግዴታ ነው። በተለይ ደግሞ እኔ አልቀርም። ለምን ካላችሁ ይበልጥ ደግሞ ሁሉም ነገር አልቆ እዚህ ጫካ ውስጥ እዚህ በረሃ ውስጥ ተመልከቱ እስኪ፣ እንደዚህ ያለ ህንጻ ሲሰራ እስኪ እንግዲህ ዙሪያውን እዩት። በረሃ ነው እንዳለ። ግን ኦርቶዶክስ ምን ያክል ጠንካራ እንደሆነች አንድ ምሳሌ ና ራእያ የሚሆን ግዙፍ ህንፃ እዚህ ቦታ ተሰርቷል። ይሄው ማየት ማመን ነው። ቅርጹ ዲዛይኑ፣ የህንፃ ወር ላይ ከፍታ፣ ርዝመት በጣም የተገረምኩበት ስለዚህ ግንቦት 16 ና 17 ናዝሬት ኪዳነ ምሕረት አይቀርም ቅድስት ማርያም ቤዛ ቤተ ቅድስት ማርያም ቤዛዊተ ኩሉ አለ።